ብሌን፣ ወይ ማዘር፣ ሰሚኛለሽ? ብሌን፣ የማትወጪ ጣጣ ውስጥ እንዳትገቢ። አሁን ቶሎ ልጅ የላኪልኝ። ከድብርቱ ለማላቀቅ ብዬ እኮ ነው ማየ፣ እንዲ እና እስከዚህ ሰዓት ድረስ ያሁን ጭፈራ ቤት እንደው ቤት ውስጥ ወንድ የለውም ልታሰኘኝ ነው? እንዲ ነገሱ እንኳን የሚሰማ አይ፣ እንደ ለማየ ያው ሁሉም ወጣት እኮ የሚዝናናው እዛ ነው። ብዬ ደግሞ ብታይ ማየ፣ ብሩኬ እንዴት ደስ እንዳለው የኔ ልጅ። እኔ ስለ ክብር እያወራሁሽ አሁን ሽራት ሽንቢ አረ ቆይ እኔ የምለው ወንድምሽስ ጓደኛው ጋር እኮ ከጆሲ ጋር ወይ። አንቺ ምን ብለሻት ነው እንደዛ ተጣርፈ ሄደች? ወንድም እንኳን እቆያል፣ አንቺ ማሳመን ያቅትሻል። ምንድነው የምታጉረመርመው? ምን አለ ብትቆይ? ምንም፣ ቸኔ ደም ጁቶ የባለፈው ቤት እንሂድ? ወይንስ አዲስ ቤት ይሻላል? ዲ ምን ሆነ ነው ጆሲ? የኖክ ፈራስፎ። ሄሎ፣ አቤት። እዲ ብራዘር ፒስ ነው? የማት ነው። ወይዬ አለን አለን። አሁን እኮ ከጆሲ ጋር ቁርስ ልንበላ በቃ። እሽ እሽ፣ መልሼ ይደውላ። የማቶ ፍሬንድ ነው፣ እሱን ነው ይደውላል። ምርጥ ልጅ ነች ጆሲ። ቆይ ምን ሆነ? የደበረ ትመስላለ። አረ አልደበረኝም። ወይ ዝም ብለህ

አዎ አምሳት በላለና፣ ኧረ አሁን በለው እኮ እናንተ። ብሎ ምን ደግሞ ከመቼ ወዲህ ነው አንተ ውጭ የምትበላው? ጣጣ ታበዛብኛለህ። ምንም ምክንያት አልቀበልም፣ ምክንያት አታቀርም። አይ አልመጣም ካልክ እናት አይደለሁም ማለት ነው አይደለ? አዎ እናት አይደለሽም እንደማለት ነው። እኔ የሚቆጥረው። ጥሩ ነው። ኦኬ ነግሬያለሁ። እሺ ሽን ያቀርብና አሉ እማዬ፣ ይቅርታ ጠየቅኩሽ አይደል? ይቅር አትይኝም? እኔ እኮ አንድ ነገር እንዳትሆኝብኝ ብ ብዬ ነው። ማሚዬ፣ ይቅርታ አድርጊልኝ ሁለተኛ አልሄድም። ግን ደግሞ አትጫነቂ። እንደዚህ ያሉ ቦታዎችን ማየት ከፈለግሽ ደግሞ ከኔ ጋር ትሄጃለሽ አንቺ ብቻ። አስታውሺ፣ እኔ እኮ ለብቻሽ እንዳትሄጂ ብዬ በማሰብ ነው የሚልሽ። ግን አስታውሽ እውነት ታሳይኛለሽ እሞ ቤተሰባችሁ መሀል ያለው መዋደድ ያስቀናል

ዘና ማለት ስትፈልጊ ደውይልሽ፣ እሺ? ብሩኬ፣ አንተ ልጄ ነው፣ ሁሉ ነገር ያሳስበኛል። ነገር ግን የልጅቷን አይምሮ እንድትበጠብጥብኝ ደግሞ አልፈቅድልህ። ማወቅ የምትፈልገውን ነገር በሙሉ አባት ሲመጣ መጠየቅ ትችላለን። አሁን ተነስተ ምግብን መብላት ትችላለሽ። ይኸው ነገር በለው እኮ

በጣም እያራከኝ ነው። ደግሞ ማን ነው ወሳኝ ሰው? እሱ ምን አገባሽ ደግሞ? ያላየሁት እንዳይመስልህ። ምንድን ነው ያየሽው? ንገሪ ምንድን ነው ያየሽው? ይለው ይለው፣ ወይ ወይ፣ እንዴ! ብሩኬ፣ ብሩኬ፣ ብሩኬ ሄሎ ሰላም፣ ነ እንዴት ነህ? ታዲያ ጤና ስራስ? አይ ልዩ እንኳን ትያትር ሄዳለሁ ትያትር ቤት ትገባለሁ ብላኝ ነበረ እዛ ሳትሄድ ትቀራለች ምናምን። አዎ እዛ ሄዳ ነው የሚሆነው። አንቺ እሄዳለሁ ብለሽኛል። እ ለምንድን ነው የተመለስሽው? ይሄ ብሩኬ ነዋ፣ እንሄዳለን ብሎ ሲያበቃ አሁን ደርሶ አልሄድም አላለም። ሲጀመር እኔ ጥፋተኛ። ሱማሚያ ጥሪ። አሁን አባቱ ሊያወራው ይፈልጋል። ጓደኛዬን ላገኝ ብሎ ሄዷል። ሄሎ፣ ይኸውልህ። አዎ ጓደኛውን ሊያገኝ ሄደዋል ነው የምትለኝ? በቃ ሲመጣ አገናኝሃለሁ። እሺ፣ በሰላም ተመለስ። እሺ፣ እሺ፣ ደህና። እኔ የምልሽ አሁን ከማን ጋር ልትሄጂ ነው ታዲያ? ለምን ግን አብረን አንሄድም? አምዬ፣ አንቺ እኮ ቀልደኛ ነሽ። ጭራሽ ትያትር ቤት። እኔ ምን ችግር አለውማ? አይደለም ትያትር ቤት ይቅርና፣ ጭፈራ ቤት ራሱ አብረን እንሄዳለን እያልሽኛል ነበር። እሱማ እኔ ነኝ አልኩሽ። አሁን ግን ስራ አለብኝ። አንቺ ደርሰሽ ነይ። ደግሞ ብቻሽን አትሄጂ። አንድ ጓደኛሽ ጋር ደውይ እና አብረሽ ደርሰሽ ትመጫለሽ። ከእኔ ጋር ደግሞ ሌላ ጊዜ እንሄዳለን። አማ ደግሞ ማንሺ ይለኛል ብለሽ ነው ቲያትር ቤት እንሄድ ስላቸው ሁሉም ያሾፉብኛል። አሁን እኮ መጠየቅ ትቻለሁ። እኔ ምልም ያቺ ጓደኛሽስ ማ ብለኝ፣ አዎ እሺ አትለኝም? ማ ጠይቂያት ነበር። እስቲ ደውዪላት። ግዴ ለምን ይጠይቃታለሁ? አረማ ድንገት ይደብራት ይሆናል። ታይ እናት እናት አታከብርም እንዴ? አረ ታከብራለች። እሺ እንደሱ ከሆነማ በይ ስልክ ቁጥሯን ስጭኝ። እኔ እኮ ለሌላ አይደለም በምሽት ብቻሽን እንዳትወኝብኝ ብዬ ከሆነ፣ የኔ ልጅ ቁጥሯን ስጭኝ፣ ስጭኝ ቁጥሩን። ሄ... ሄሎ ሄሎ። አቤት፣ አወቅሽኝ? አለም ነኝ፣ የልዩ እናት። ወይ ማዘርዬ፣ እርሶ ነዎት እንዴ? እንዴት ነዎት? ስለ ትናንትናው ይቅርታ አድርግልኝ። እንደው አንድ ነገር ላናግርሽ ነበረ። እናት ደግሞ እምቢ አይባልም አይደለ? አረ ምን ችግር አለ፣ ደግሞ ለእርሶ የምችለው ነገር ከሆነ ምን ችግር አለ። አዎ የኔ ልጅ? የምችው ነገር ነው። አረ ምን መሰለሽ፣ ልዩ ውጭ ብቻዋን ስታመሽብኝ እኮ እየተጨነኩኝ ነው። አረ ማዘራዋን ገብቶኛል። አብረሻት ሂጂ ነው አይደለ? በቃ አብራችሁ እንድትሄዱ ብዬ ነው። ባይሆን ለስላሳ ምናምን እናንተ ጠጡ፣ መዝናኛውን ደግሞ እኔ ይችላለሁ። እሺ፣ አረ ችግር የለም እንሄዳለን። እሺ አልሽኝ፣ በይ ተባረኪልኝ የእኔ ልጅ። እሺ፣ እሺ፣ አመሰግናለሁ። ጊዜ ልስጥልኝ። ሽ አንቺ እብድ ብለሽ ብለሽ አንቺ ማዘርን ታገናኘኛለሽ እንዴ? እውነት ብሌንዬ፣ እኔ አይደለሁም፣ ማሚ እራሷ ናት በግድ የደወለችው። ኧረ ይሄ እውነት አንቺ ላይይቶልሻል ሲጀመር፣ እኔ ምንም ነገር አይመለከተኝም። እሺ እውነት ብሌንዬ፣ ምን ይሻልሻል ግን? ቆይ እኔ አሁን እምቢ እንደማልሽ አውቀሽ ነው አይደለ? በማዘር አቤቱታ ያስላክሽብኝ። ወይኔ ልዩ፣ በፈጣሪ ስም በቃ እሺ፣ እኔ በቃ እንሄዳለን። እኮኔ በቃ በቃ ወጣሁሽ፣ እናቴ ቻው። ሽብድ ችነት ያማታል። ሆሆ ማሜ ምድ ገርም ጊዜ ነው ያሳለፍ። ማለት ሰው ለሊቱ ደግሞ የነገርከኝን አረሳሁ። ትንሽ ደግሞ ቆንጅዬ የትን ያለች። እና የት እንብላ ቁርስ? እኔ ምን አውቃለሁ ብለህ ነው? በእኔ ምርጫ ይሆናል ታዲያ።